ይሞላታል እዛ። ክርስቶስን የካደ ሰው ይሄ ሰውየ ክርስቶስን አልካደም። ገዳሙ በምኔት የዚህ ሰውየ ኃጢአት ዝሙትና ነፍስ መግደል ነው። የጥብሪያኖሱ ነጋዴ ግን ክርስቶስ ተክዷል። ጥምቀት ል ክስና ተክዷል። ሌሎቹ እንኳን ብታው ጥምቀትና ክርስቶስ ነገረ ክርስቶስና ምስጢረ ጥምቀት ተክዷል። ከአምስቱ አእማደ ምስጢር ሁለቱ ማለት ነው። ተክዶ ያን ሰው ቀሚስ ቀዳ፣ ጉንጫን ሰንጥቃ። ስለዚህ በቃ

ያያችሁት መቼ ማያቆሙ ሪሆንላቸው መልሰናል። ለማሶሲያል የማይሰራ ኃጢአት ነው ወይ የሚለውን ቅድም አይታችኋል። በምን መልኩ እንደመለስ ነው የአባለ ያባለፁን የማማለድ ሰራ የሚለውን የማማለድ ሰራን አሳይተናል። አይደለም አዎ፣ እሺ። እንደ እግዚአብሔር ፍቃድ ነው የቅዱሳን ምልጃ የሚሆነው። ትክክል። አይ መቤታችን እኮ እንደዚህ ብላ ነበር፣ እንዲያ ብላ ነበር፣ የሆነ ተአምር ክፍል ላይ ምናምን ምናምን ለሚለው ያንን የተአምር ክፍል አሁን እንደተሳሳትከው ያንንም ባየው እርግጠኛ ሆነኝ ቤት ማለት ነው ከነፍስ ጭራሽ ለዘላለም እንዳትኖር አደረጋት ነው

ኦኬ እዚህ አሁን በተነሳው ሀሳብ ላይ ወይም ደግሞ አኬና ኤርሚ ሊግባቡ ባልቻሉበት ሀሳብ ላይ በመጀመሪያ ደረጃ ስለ ኤርሚያስ አንድ ነገር ልናገር። ኤርሚ ከአሁን በፊት ከእስልምና ጋር በሚያደርገው ክርክር ላይ ማማዬ ጥሩ ሀሳብ አቅርባ ሙስሊሞቹን ዲፌንድ ካደረገች በኋላ መጨረሻ ሙስሊሞች ለቅቀው ከወጡ በኋላ ዞሮ ማማዬ ላይ አንቺ እኮ በመጀመሪያ ደረጃ አንቺ ራሱ እኮ አልዳንሽም ብሎ እዛው ጋር ነው እሷን ማጥቃት የጀመረው ኤርሚ እንደዚህ አይነት ባህሪ ያለው እንዲሁም ደግሞ ትላንትና ወዲያም እንደዚሁ እፎይ ሊገባ ሲል ሀሳብ ሊያቀርብለት ሲል እንዲሁ እፎይን አላስወራ ብሎ መጨረሻ ላይ ለእፎይ ራሱ መሰጠት የሚገባውን ክብር ሳይሰጠው እፎይን ከቤቱ እንዲወገድ አድርጎታል እንዲሁም አብሩልኝ አባሩልኝ ስርም እንዳታስቀምጡት እያለ ሁላ አግባብ ያልሆነ ንግግር ለዚ እድሜ ባለጌ ነው። ሲጀመር ባህሪው ራሱ መረን ያጣ ስርዓት የሌለው ነው፣ ጸያፍ አይነት ነገር ነው። ደግሞ አሁን ሙድጅ አለው ብሎ ስንክሳሩን መበጥበጥ ነው የያዘው። እሱ መብቱ ነው ማንበብ ይችላል። ግን አሁን ደግሞ ከአኬ ጋር እየተነጋገረ አኬን አላስወራ ሲለው ደግሞ አይታችኋል። ግን እስቲ እኔ ደግሞ አሁን ሀሳብ ላይ ተንተርሼ እኔ ደግሞ የራሴን አመኪ ለአኬ መጽሐፍ ቅዱሳዊ ጥቅስ መጽሐፍ ቅዱሳዊ ጥቅስ መጽሐፍ ቅዱሳዊ ጥቅስ አላቀረብክ አልቀበልም ምናምን እያለ ነበረ ኦፌንስ ሲያደርገው የነበረው እ እኔ ደግሞ ላቅርብለት። አኬን ላስወራ ሲለው አኬ ጥሎ ወጥቷል። ግን እኔ ደግሞ ላቅርብለት፣ እሱን አስመልክቼ። እኔ ደግሞ አሳቤስ ምንድን ነው? አሁን እሱ ያለው እንዲያም ምንድን ነው ያለው? ሄዶ ስለ ማርያም ሁሉ አጀንዳ አነሳ ማርያም ከእንደዚህ በፊት ብዬ ምናምን እሷ ለምን አለ ለሷ ተፈቅዶላት፣ ለዚህ ጻድቅ ግን ሲለምን ለምንድነው ያልተፈቀደለት ምናምን አይነት ነገር ነገሮች በቃ የማጣጣልና ያልሆነ አቅጣጫ ለማስያዝ የሚሄድ ነገር ምንድነው? እዚህ ጋር የሆነው ለምን የሰውየው ነፍስ አፈር ሆነች የሚል አኬ ከመለሰለት ነበር እኮ የመለሰለትም እግዚአብሔር በሚያደርገው ታምር ርቀቱን ምንም ነገር ማድረግ ይችላል። ነፍስ ወይ ወደ ሲኦል ወይ ወደ ገነት ነው የሚገባው። እግዚአብሔር ታምር ግን ምንም ነገር ማድረግም ይችላል ብሎ መልሶለት ነበር። እንዳልሰማ ሆኖ አለፈው። መጽሐፍ ቅዱስ መጽሐፍ ቅዱስ እኔ ደግሞ መጽሐፍ ቅዱስ ላይ ከዚህ ጋር የሚመሳሰል ነገር በመጀመሪያ ደረጃ ማለት ነው፣ ይኸውና እዚህ ጋር ምናየውን ማለት ነው በኦሪት ዘኍልቍ ምዕራፍ 16 ላይ ያለውን ታሪክ እንይ። እስራኤላውያን ለምን ክህነት ማድረግ ሌዊ ብቻ የሚል እሳቤ ይዘው ተቃወሙ። እንዲያውም ሶስቱ የተቃወሙት ቆሬ፣ ዳታንና አቤሮም። እነዚህ ሶስቱ ለምን ብለው ተቃውመው ነበረ ሙሴን። እናንተ ያው ስልጣኑንም ክህነቱንም ሁሉንም ይሰብስባቸዋል የሚል ተቃውሞ ያላቸው እሳቤ አንስተው ነበረ። እግዚአብሔር መርጦ በሾማቸው በዚህ ሀሳባቸው ላይ እግዚአብሔርም ለማህበሩ ተገልጦ እንዲህ እንዳላቸው መጽሐፍ ቅዱስ ይገልጻል። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው ይላል። ያው ይሄ ቀይ ያሰመርኩበት እንዲህ ብሎ ተናገራቸው፣ ሁሉን በቅጽበት አጠፋቸው ዘንድ ከዚህ ማህበር መካከል ፈቀቅ በሉ አላቸው። ያን ሰዓት ግን እነ ሙሴ ያሉትን ሙሴ እንግዲህ እግዚአብሔር መርጦ እዛ ጋር ያስቀመጠው ሰው ነው። እስራኤልን እንዲመራ የመረጠው ሰው ነው ጻድቅ ሰው ነው። ግን ሙሴ እግዚአብሔር እንደዛ ሲለው ሙሴ ምን አለ? እነርሱም በግንባራቸው ወደቁ። ሶሪ ማናማ ሙሴ ናሮ በግንባራቸው ወደቁ። አምላክ ሆይ አንተ የሰው ሁሉ ነፍስ አምላክ፣ አንድ ሰው ኃጢአት ቢሰራ አንተ በማህበሩ ሁሉ ላይ ትቆጣለህን አሉት። አንድ ሰው ላጠፋው እ በማህበሩ ላይ ትቆጣለህን ብለው ምሕረት ምልጃ ነበር የጠየቁት ስለዚህ አሁን ወረደስ እንደዚህ ጋር የምናገኘውን እነሱ የጠየቁትን ስላልሰማቸው ነው ማለት ነው። ያው እዚህ ጋር ኦሪት ዘኍልቍ ምዕራፍ 16 ከቁጥር 35 ላይ ምን ይላል? እሳትም ከእግዚአብሔር ዘንድ ወጣ ያጥኑ የነበሩትን 250 ሰዎች በላቻቸው አለ። እዛ ጋር ሙሴ ምሕረት ጠይቆላቸው ነበር፣ ግን እዚህ ጋር 250 ሰዎችን እምሽክ አርግቶ በላቸው። እነ ሙሴ ስለጠየቁት ለምን አልማረላቸውም የሚል ጥያቄ ግን ወደ ዋናው ነጥብ ግን ልምጣልህ። ወደ ዋናው ነጥብ ልምጣልህ። እንዴት ስጋ እዚህ በስፋሽ ነው የሰው ነፍስ ግን ወይ ወደ ሲወል ወይ ወደ ገነት ትገባለች እንጂ አፈር ሁና አትበሰብስም? እንዴት እና መክንዮ እስቲ ከመጽሐፍ ቅዱስ አምጥተ አስረዳኝ ብለህ ነበር አይደል? እኔ ደግሞ ይሄንን አሳብ ነፍስ ወደ ሲወል ወይ ወደ ገነት ትሄዳለች፣ ስጋ ደግሞ እዚህ ምድር በስፋሽ ነው አይደል? እዚህ ጋር ደግሞ ምን ይላል? ኦሪት ዘኁልቁ ምዕራፍ 16 ከቁጥር 33 ላይ ምን ይላል? እነሱም ለእነርሱም የነበሩ ሁሉ በሕይወታቸው ወደ ሲወል ወረዱ፣ ምድሪቱም ተዘጋችባቸው፣ ከጉባኤውም መካከል ጠፉ። በሕይወታቸው ወደ ሲወል ወረዱ፣ ከነስጋቸው ከነ አካላቸው። አንተ የምታውቀው ምንድን ነው ኤርሚያስ? የምታውቀው ስጋ እዚህ ምድር ላይ አፈር ይሆንና ይበሰብሳል። ነፍስ ወደ ሲወል ወደ ገነት ትሄዳለች ነው። እሺ፣ ይሄኛው እዚህ ጋር የመጽሐፍ ቅዱስ ህግ ሻረ ልትለኝ ነው? አሁን ህጉ ሻረ ልትለኝ ነው? ስጋቸው ሳይበሰብስ ምን ሳይል ከነ ነፍሳቸው በህይወታቸው ወደ ሲወል ወረዱ ሲል ድንበር ተጥሷል ልትለው፣ ለዚህ ምሳሌ ምን ማስረጃ ልታመጣልኝ ነው? እስቲ ንገረኝ።